ምንድነው የሚያስቀረው አፍንጫው ሩታን ይመስላል ግንባሩ አብርሃም አይ ተከፋፍለው ነው ሩታን

ደስ አላችሁ እንኳን ደስ አለን። እንግዲህ ምኞታችን እግዚአብሔር አምላክ አሳክቶት ሩታዬ በሰላም ተገላግላለይ ማለት ነው። እንኳን ማርያም ማረችሽ በሏትላችሁ። የእውነት ደስ ይላል። እንግዲህ ሩታዬ ልጅ እናት ሆነች፣ አብርሽ የልጅ አባት ሆነ ማለት ነው። ዋው ደስ አይልም! ጋይ ሰላም ዘና ሙድና የተከበራችሁ የቻናል የተከታዮች እንዴት ናችሁን? ያለው እግዚአብሔር ይመስገን፣ ሰላም ነኝ። እናንተ እንዴት ናችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተደርፍ ይበልልኝ። የምወዳችሁና የማከብራችሁ ውድ የቻናሌ ተከታዮች እንዴት ናችሁልኝ? እንግዲህ አይታችኋን፣ ትናንት ሁላችንም ስንጨነቅ ነበር። ሩታ ታማ ሆስፒታል ገብታ ያው ምጥ ላይ ነበረኝ። ሁላችንም፣ ሁላችሁም በጸሎታችሁ ያሰባችኋት ሁሉ ያሰብናት ሁሉ እንግዲህ ደስታዋን አሰምተውናል። ልጇን አቅፋ የልጅ እናት ሁናም እታልናለች ማለት ነው። እንኳን ደስ አላችሁ። በዚህ አጋጣሚ እና አብርሽ ማለት ነው፣ አብርሽ ደስታው በቃ እንደ ህፃን እያደረገው፣ ኦማይጋድ አይታችሁታል። አብርሽን ያላየ ሰው አብርሽ ማለት ነው በቃ የሌለ ነው። ደስታው በቃ እንደ ህፃን እያጫወተው ነው። ወይ ጉድ በቃ በደስታ ፍንድቅ ድቅ ብሎ ደስ ብሎት። እንግዲህ የልጅ አባት ስላደረግሽኝ አመሰግናለሁ እሩታዬ፣ እናንተም ልተጨነቃችሁ ሁሉ አመሰግናለሁ። እግዚአብሔር ከልብ ነው የማመሰግነው። ሩታ የልጅ አባት አድርጋኛል። እኔ ልጁን በእጄ እስከማቅፍ ድረስ አላመንኩም ነበር። እና አሳዩኝ ሲል ነበር አሳዩኝ አሳዩኝ ሲል ነበር። እና እንግዲህ በእጁ አቅፎ አላምንም ሲል ነበር አላምንም እኔ በእጄ ካላቀፍኩኝ አላምንም እያለ ነበር። እንግዲህ ሩታ በእጁ አሳቅፋ አሳይተዋለች ማለት ነው። ዋው፣ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል። ሻላ እናትነት ከባድ ነው ብላለች ሩታ። እናትነት ከባድ ነው። እንግዲህ እናታችሁን አክብሩ፣ በእናታችሁ የምትቀልዱ እናታችሁን አክብሩ። እኔ እንደዚህ አልመሰለኝም ነበር እያለች ነው ሩታ እንግዲህ። ያው ለራሷም የልጅ እናት ለአብርሽም የልጅ አባት አድርገው ደስተኛ ናት ሩታ። እየተሽኮረመመች ነበር አብርሽ ተውት እየለለ ነው። እንዲያው በጣም ነው የሚያስቀው፣ እናንተ አይታችሁት ከሆነ ማለት ነው። ማርያምን ትላንትና አጥሚት ነው አጥሚቱን ስጡኝ ብሎ ሲጠጣ ነበር፣ እሷ ስጠጣ። ዛሬ ደግሞ በቃ አንዴ ልጁ ሀይላንድ ያክላን ይላል፣ አንዴ በቃ ግራ ተጋብቶት፣ የሚያወራው ሁሉ በጣም ነው የሚያስቀው። እና አላቅም ብቻ ደስታውም ይሁን አብረሽ እንደ ህፃን እያደረገው ነው እንደ ህፃን ሳይቀና አይቀራም ብላችሁ ነው ሩታ ልጅ ስታቅፍ ሳይቀና አባት አይቀርም? ቀንቶ፣ እንደ ህፃን እያደረገው ነው። አሁን ልጅ ያለ አይደል ለምሳሌ ለምሳሌ የኔ አረብ የኔ አረብ አለች። የአምስት ዓመት ልጅ እያላት ሌላ ልጅ ወለደች። አሁን በቃ ይሄኛው ልጅ እሱን ካቀፍን ለምን ታቅፋላችሁ ማልቀስ ነው እሱን ከሳምን ለምን ትስማላችሁ እኔን አስሙኝም እንዴ ነው እናቲቱ በእጇ እንዳትነካው በቃ፣ ከነካችው ያቀውጠዋል። ሰፈር ቅውጥ ነው የሚለው እና እንብላ፣ እየበላሁ ነው። እና አብሮች ደግሞ እንደዛ እንደዛ ያጫውተዋል። ወይ ጉድ! ለማንኛውም እንኳን ደስ አላችሁ ብያለሁ። በዛ ላይ ጓደኞቻቸው አብረው ነው ያሉት። እኔ ግን ያልገባኝ ነገር ሩታ ሩታ አሁንም ለአብረሽ ፊት የሚባል ነገር አልሰጠችውም ማለት ሆነ? ኩስተር ብላ ነው ያለችው። እና እንዴ፣ ነገሩን አተወም እንዴ? አሁንማ ወለደች። ከዚህ በላይ ምንድን ነው ይመስለኛል። እንግዲህ ከወለደች በኋላ ደግሞ አትቻልም ይሆናል። አይ፣ አብረሽም እየቃጀ ነው። ብቻ ልዩ ጸጋ የያዘ ይሆንላቸው ብላችሁ ጸሎት አድርጎ ሁላችሁ ጸጋ የያዘ የተባረከ እናት አባቱን አንድ የሚያደርግ ያደርገው ብላችሁ ጾለት አድርጉ። እና ጋይሶች፣ የዛሬው ደስታ ወደር የለውም። ይሄው እኛም እየበላን ነው። ሩታ ከወለደችማ ብለን አንበላም ብለን ነበረ። ሩታ ከወለደች በሰላም ከተገላገለችማ የማርያም መሸኛ ተብሎ ብዙ በያላችሁበት ይባላል የማርያም መሸኛ። አንድ ሰው ወልዶ ሲመጣ የማርያም መሸኛ ይባላል። እና ሁላችሁም በያላችሁበት ብሉ፣ የሩታ ማርያም መሸኛ ነው። ሰምታችኋል። ግን እኮ እኛ የመዳም ቅመሞች ማለት ነው፣ በጣም ነው የምናሳዝነው። አንዳንዴ ሃይሚና ብሩኬ ተጣልተው እነሱ እኮ ለድራማ ነው መቼም እውነት አደለም፣ ወይም ደግሞ ለዩቱብ ነው እንጂ እነሱ ተለያይተው ምናምን አደለም። እና እየዬ ይላሉ የመዳም ቅመሞች እሪ፣ ቲክቶክ ላይ እየወጡ አይናቸው እስከሚፈርጥ ድረስ የሚያለቅሱት ነገር። ሰላማት፣ ደህናናችሁ እንዴ? ምን አስባችሁ ነው እናንተ ሀሀይሚ እና ብሩኬ ከተለያዩ እራሴን አጠፋለሁ። ኧረ ስቀይዋ እንደ መኖር አትፈልጊም እንደ አንቺ ሀይሚ እና ብሩኬ ለዩቱብ ነው፣ ይጣላሉ፣ አንድ ላይ ይሆናሉ፣ ፍቅር ያሳያሉ፣ እንደዛ ደግሞ እንደዚህ እንደዚህ ብለው ደግሞ ይጣላሉ እንጂ ሁለታቸው አንድ ናቸው። መቼም ቢሆን ሁሉም ቢሆን ለዩቱብ ነው እኛን እኛ እንድንከፋፈል የሚያደርጉት እንጂ እነሱ ከውስጣቸው ሁላቸውም አንድ ነው። ግን የመዳም ቅመሞች አሉ። ራሴን አላጠፋው እንዴ አትፊው። ለምን ኑሮው ነው የመረረኛ ቲም እንዴ መኖር አስጠላኛ ቲም እንዴ ለሀይሚና ለቡርኬ ብዬ ስኔ ለዩቱብ በር ላሉት ሰዎች ብዬ ራሴን አላጠፋም እንዴ። እናቴ ምን ነው ሸዋ ኑሮው ነው የመዳም ቤት አስጠላኝ። መሞት ፈልጋለሁ አልሽ። መስቀል ትችያለሽ ራስሽን ግን በሀይሚና በብሩኬ ምክንያት እያላችሁ ቲክቶክ ላይ እየመጣችሁ የምታለቅሱት በጣም ነው የሚያስጠላው። ማርያም በጣም ነው የሚደብረው። በስማ ምን አስባችሁ ነው? እነሱ ምን ይሆኑላችሁ? እሺ ቪዲዮውን አይቶ አይዞች ሌልሽ ነው የሰው መሳለቂያ የምትሆንኝ። በእያለሽ ሚዲያ ላይ እየወጣሽ ሀይሚና ብሩኬ ካልታረቁ ራሴን አጠፋለሁ፣ ሀይሚና ብሩኬን አስታርቁልኝ ማልቀስ አጥፊ እንዴ እማታወቂያቸው፣ በአካል እኮ አንድ ቀራ ተሻቸው ማታወቂያቸውን ሰዎች ካልታረቁ እራሴን አጠፋለሁ ማለት ይሄ ከተመቸሽ እዛው ነበር አርገሽ ብታሳይነው ጥሩ ነበር። ማርያም አንድ ሁለት የማይባል በጣም ብዙ ልጆች ቲክቶክ ላይ እየዬ ይላሉ። በቃ እነሱ ተጣሉ ራሴን አጠፋለሁ። በጣም ነው የሚያስጠሉት። እና ለሃይም እና ለብሩክ ብላችሁ ሳይሆን ለራሳችሁ የራሳችሁ ምሮው ራሳችሁን ሊያሰቅላችሁ ፈልጋችሁ ካልሆነ በስተቀር በሃይም እና በብሩክ ብላችሁ ከሆነ ይሄ ስህተት ነው። እሰቅላለሁ ካልሽ ደግሞ እዛው አድርገሽ ማሳየት ነው ብያለሽ፣ እንጂ እየመጣሽ ሚዲያ ላይ እየያትበይብን እንዴ እና ለማንኛውም በዚህ አጋጣሚ ለአብርሽና ለሩታ መልካም ምኞታችሁን እየገለጻችሁ እንኳን ማርያም ማረችሽ እያላችሁ እለፉ ማለት ነው። ወዳችኋለሁ።